ሰላም ጤና ይስጥልኝ፣ ውድ እና እየተከበራችሁ የቻናል የቤተሰብ ወይ፣ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አለው፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። እንኳን አደረሳችሁ ለእናታችን ለቅድስት ድንግር ማርያም አመታዊ ክብረ በዓል። ዛሬ መቤታችን ነው፣ ሰኔ ማርያም ማለት ነው። እንዴት ናችሁ? ደህና ናችሁ? ይኸው በእጅ ነው ቪዲዮ የምቀረጸው። እንዴት ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አለው፣ እግዚአብሔር ይመስገን። እንዴት ናችሁ ዳና ናችሁ ወይ? እንግዲህ ሰሞኑን ማለት ነው፣ እኔ በእርግጥ ሰዎች እንደዚህ ኤፍቢ ላይ እንትን ላይ ደግሞ እንደዚህ ቲክታክ ላይ ምናምን ያው እግዚአብሔር ይስጣቸው በእውነት እኛ እንደዚህ አለከ ለማነከታተለው እግዚአብሔር ይስጣቸው። በዚሁ አጋጣሚ ከልብ አመሰግናለሁ። ምክንያቱም እኔ ላይቭ ላይ እንግዲህ ሁለት አመት ምናምን እየሆነኝ ነው ማለት ነው፣ ላይቭ ላይ ሰው ማየት አልችልም ማለት ነው። እንግዲህ በዚሁ አጋጣሚ ደግሞ የምታውቁ ካላችሁ አፕሊኬሽኑ ስም ኮሜንት ላይ ያስቀምጡልኝ ማለት ነው። ያንን አውርቼ ልጠቀም ላይቭ ማለት ነው። ቲክታክ የማየው ሰዎች ቆራርጠው ሪከርድ አድርገው ቆራርጠው የለቀቁትን ነው የማየው ማለት ነው። እና ሰሞኑን ደግሞ ዱባይ የገባ መንፈስ ማለት ነው ትንሽ ከረምረም መብሏል። አንድ ሰሞን መቼም የኛ አጀንዳ ሶስት ቀን ነው እግዚአብሔርን የኛጅና በቃ ሶስት ቀን ማርያምን። ያን እንትና ባለሀብቱ ወልደ ይልቃን ነው ወልደ ይልቃን ነው ይልቃን ወልደ ጊዮርጊስ ነው መሰለው እሱ ሰው አንድ ሚሊዮን ብር ለልጁ ሰጠ ተብሎ፣ ወይም ደግሞ ከዛም በፊት የአምስት መቶ ቻል እንጂ ቲክታከሮች ነበረ ፎሎ ያንን አደረግን ያንን ጨፋስን ከዛ አንድ ሚሊዮን ሰጠ በዛ አንድ ሚሊዮን በቃ ሶሻል ሚዲያ በቃ ዩቲዩብ ቲክታክ፣ ኤፍቢ ሁሉም ነገር እሱ ጋር ነበረ፣ በሱ ነበረ የሚወራው አጀንዳ ማለት ነው። ከዛም በኋላ እሱ ወጣና ነፍሱን የማረው እና የብሬክ ሳሜሻ እንዲሁ ቴዲ ራያ እሱ ልጅ ሞተ ማለት ነው። በእሱም ደግሞ የሶስት ቀን አጀንዳ አደረግ ነው። ያው ለተጎጂው ቤተሰቦች ደግሞ ለዘላለም ጸጸት፣ ለዘላለም እረፍት የማይሰጥ ነው እና ነፍሱን የማረው በዚያው አጋጣሚ ሶስት ቀን አጀንዳ ያደረግን ማለት ነው። ከዛ ደግሞ አሁን ያ መንፈስ ወጥቶ ደግሞ አሁን ቲክታከሮች ማለት ነው፣ ዱባይ ቲክታከሮች እንደዚሁም ደግሞ ደላላዎች በእውነት በጣም ከባድ ነው። በቤተሰቦቻችሁ በእህት በወንድማችሁ ላይ የምታደርጉት ነገር ማለት ነው። እስኪ ኧረ ቀዝቀዝ በሉ ገንዘብ እኮ ገንዘብ ነው ማለት ነው እና የሳኡዲን ነው የሚሉት እንግዲህ የቲክታከሮች እነ ሳሪ እነ ሀቢባ እንደዚሁም ደግሞ ልብስ ፍቅር የሀበሻ ልብሶች በቃ እነዚህ ያለ ትልቅ የተባሉ ዱባይ ላይ ታዋቂ የተባሉ ቲክታካሮች አሉ አይደለም። እነዛ አሁን ግብ ግብ ነው የሚገጥሙት ትንንሽ ነጋዴዎች ጋር ማለት ነው። ሁለተኛ ወንዶች ማለት ነው ደግሞ ወንዶች አሁን ትንሹ ባልተዛር ምናምን እያሉ እየለቀቁት ነው ማለት ነው። እንግዲህ ሴቶች ብዙ ሴቶች እያወጣ ምናምን እነዛ ሴቶች ደግሞ አረገዝን ባሉት ጊዜ አይመለከተኝም እያለ ያስወረዱ ምናምን እንደዛ ማለት ነው እና እና እነ ሳሪ እና ሀቢባ በቃ በጣም አላሪ ትልቅ የቲክቶከሮች ደግሞ በቃ ሳኡዲ ሳኡዲ ሳኡዲ የሳኡዲ ሴቶች የሳኡዲ ሴቶች አርግዘው ስራ ይሰራሉ። የሳኡዲ ሴቶች ወልደው ልጆቻቸውን አረቤት ይዘው ይሰራሉ። የሳኡዲ ሴቶች አያስወርዱም። የሳኡዲ ሴቶች በቃ ተሰትረው በአረቤ የሚሰሩት ሳኡዲ ያኔ ህጉ ነው። ግን ደግሞ ከህጉም አንፃር ደግሞ ብዙ በውስጥ እየታመቀ ብዙ ከሶሻል ሚዲያ ወጥቶ አዳማጭ የለለው አለ ማለት ነው። አሁን ሳኡዲ ማንኛውም እንደ ዱባይ አይደለም። ምክንያቱም እንደ ሳኡዲ እንደ ዱባይ ቢሆንም አበስ ገብር ጌታዬ ሆይ አለቀልን ማለት ነው። ግን እግዚአብሔር ይመስገን የሳኡዲ ህግ ደስ ይላል። ያኔ ሁሉም ቤት ውስጥ እንዲሆን ማለት ነው። ስንወጣም ያው አባያ ለብሰን ነው የምንወጣው፣ እና ሁሉም ቤት ውስጥ እንዲሆን ይሄ በጣም ተመችቶኛል ማለት ነው። ገመናችን ለንም ሆነ ቁስለታችንን ምናምናችን ሁሉን ነገራችንን ውስጥ እንድንይዝ አድርጎና በዚህ በዚህ ላይ ማለት ነው። ሁለተኛ ደግሞ አሉ የሳኡዲ ውስጥ ዩቲዩበሮች አሉ፣ ቲክታከሮች አሉ። ግን እንደ ዱባይ ምናምን የሚሆኑ አይደለም ማለት ነው። እንደ ዱባይ የሚሆን የለም እዛ ላይ ደግሞ ልጅ የሳኡዲ ሴቶች ልጅ ያስወርዱ ምናምን ምናምን ወጥተው ስላልተናገሩ ነው አሉ አብዛኛው ሴት ድንገት ያረገዟሉ። ሁለተኛ ደግሞ አገባን ብለው ያንን ባል ብለው ይዘው እየኖሩ ያ ባል ደግሞ አልፈልግሽም ብሎ የማይረዳት ከሆነ አልፈልግሽም ብሎ ብዙ ነገርና በሁሉም ነገር ብዙ እሳት፣ ብዙ መከራ፣ ብዙ ነገር አለ ማለት ነው። ግን ያው ብዙ ጊዜ እኛ የምናስበው እና የምናየው ወጥቶ የተናገረን ወጥቶ በቃል አይደለም ወጥቶ ያለቀሰውን ሰሚ አግኝቶ ላይቭ ላይ ወጥቶ ያንን ነገር ነው ብቻ ይዘን እና በዚሁ አጋጣሚ ሳዑዲዎች ማለት ነው፣ በርቱልኝ፣ ጠንክሩልኝ። የዱባይ መንፈስ ወደ ሳዑዲ እንዳይገባ ማለት ነው አይነት እንዳትበሉኝ ማለት ነው። በቃ እነ ሳሪ በቃ ብዙ ጊዜ ሆኗቸዋል፣ እነ ቤታዩ ሁሉ ማለት ነው። ሳዑዲ ሳዑዲ በቃ ብዙ ሰዎች ማለት ነው ብዙ ቲክታካሮች እንደዚህ ታዋቂ ቲክታካሮች ማለት ነው ሰምታችኋቸው ከሆነ እግዚአብሔርን ነው የምላቸው። የሳዑዲ ሴት የሳዑዲ እንደዚህ በቃ ሳዑዲዎች የሌላ ሀገር ዜጋ አያገቡም፣ የሌላ ሀገር እንደዚህ አያደርጉም ምናምን የሚሉ አሉ። ሊኖርም ላይኖርም ግድ ነው፣ ግን ምክንያቱም ነፃነት የለም እንደፈለግን። እስኪ ሳዑዲ ምድር ላይ እስኪ ኮሜንት ላይ ያስቀምጡልኝ፣ ሴት ሴትና ወንድ እጇን ተያይዛ የምትሄድ ሳዑዲ ላይ ታችኋል? አንድ ድሀንትን የሆነ መናፈሻ ቦታ ሀዲቃ ምናምን ሄደን እንኳ እንደመነተዋወቅ ሰው ያው እናወራለን እንጂ ተናቅ ቀረቅ ብለን ነው የምንቀመጠው ማለት ነው። እና ከባድ ነው። እስከዚህ ደረጃ ነው። እና የሆነ ሰዓት እንደውም ይህን አረቦች ነበሩ እና ሚስቱን ልጆቹን ሀዲታ ይዞ ሂዶ ከጎኑ ባህልና ሚስት ናቸው እና በጣም እንደዚህ ትክሻ ለትክሻ ተቃቅፎ ይቀመጣሉ ማለት ነው። ከዛን እሳት ሆነ በእሳት ማርያምን ነው እሳት ነው ሊያመሽ ልጆቹን ሊያጫውት በቃ ሚስቶቹ ሚስቱን ይዞ ነበር የወጣው እና ግን በሰዓቱ ያንን ሰው ሳላየ በጣም በጣም ተናዶ ማለት ነው። የሄደበትን አቋርጦ ልጆቹ ሳይጫወቱ በስነ ስራ ሳይጫወቱ ነው ይዞ ወደ ቤቱ የተመለሰው ማለት ነው እና እስከዚህ ደረጃ ነው ሳኡዲ። በዚህ አጋጣሚ ማለት ነው ባለንበትን ቀጥል የሰው ልጅ ማለት ነው እንኳን በሰው ሀገር ሆነና በሀገራችን ላይ ብዙ እያያችሁት ነው፣ ብዙ በደል፣ ብዙ ስቃይ፣ ብዙ ነገር አለ ማለት ነው። እንኳን በሰው ሀገር ማለት ነው እንደዚሁ እንደለመደብን የሳኡዲ የዱባይ መንፈስ እዛው ራሳቸውን ችሎ ወደዛ ይቀመል ማለት ነው። ሀገራችን ግን ደስታላት። እኔ ሳኡዲ ሁለተኛ ሀገሬ ናት። በእውነት እኔ ያኔ ቤሩትን ማይቻልብኝ ምርጥ ሀገር ናትኝ፣ ግን እንደ ሳኡዲ እኔ እንጃ አላውቅም። በእውነት እግዚአብሔር ይመስገን ያለ መኖሪያ ፈቃድ ያለምን እንደፈለግን ኑረን እንደፈለግን ደግሞ ስተቀብሎ ነው የምንኖረው እና እግዚአብሔር አምላክ ሳኡዲን የሚጠብቅልን ሀገራችን ነው፣ ይጠብቅልን። ሁለተኛ ሀገራችን ነው እንግዲህ ሀገራችን እስከምንሄድ ድረስ እና ውድ ቤተሰቦች አላብዛባችሁ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች ወዳችኋለሁ። መልካም